ሳውዲ ላይ የተሻለ ያደረገው ነገር ምንድን ነው? ልጅ የምትወልዱት በሀላል ነው፣ በትዳር ነው። በትዳር ልጅን በትዳር ስለምትወልዱ ይመስለኛል አላህም ነገራቶችን ያስተካከለው። የአስር ቀን በወለደ በአስር ቀኑ አረቤ ገብታ የምሰራ ልጇን ይዛ አረቤ ገብታ የምሰራ አውቃለሁ፣ በአይኔ አይቻለሁ። በሀያ ቀኗ በወለደ በሀያ ቀኗ አረቤ ገብታ የምሰራ በአይኔ ተመልክቻለሁ። በሀላል አላህ በፈቀደው ስለወለዱ ይመስለኛል፣ አላህ የረዳቸው፣ አላህ ያገዛቸው። እንደ ዱባይ በፍቅረኛ በምንትስ በምንትስ በሰው ባል በፍቅረኛ ስለማይወልዱ ይመስለኛል አላህ ነገራቶችን የሚያስተካክልላቸው። ከዚህ የተሻለ ምን አለ? ዱባይ ላይ አትሰሩ፣ አርግዛችሁ መስራት አችሉም። ዱባይ ላይ ወልዳችሁ ልጅዛችሁ አያሰሯችሁም። ሳውዲ ላይ ግን እንደዛ አይደለም። አርግዛችሁ ያሰሯችኋል። ወልዳችሁ ልጃችሁን ይዛችሁ ያሰሯችኋል። ለዛውም ራህማ ያደርጉላችኋል፣ ያዝኑላችኋል። ዱባይ ላይ ግን እንደዛ አይደለም። ሳውዲ ላይ የተሻለ ነው የምለው በምክንያት ነው። ሰላም አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች፣ እንደምናላችሁ፣ እንደምንቆያችሁ፣ እንደምሰነበታችሁ ከኔ ጋር አልሐምዱላ ረብልዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ታማኝ ሐዋላ ለፈለጋችሁ ገንዘቤን ማንን ልመን፣ እንዴት ልላክ ማለት በማለት አይምሯችሁ የተጨናነቀ ካላችሁ እኔ እህታችሁ እተባበራችኋለሁ፣ ታማኝ ሰው አገናኛችኋለሁ ማለት ነው። እንደዚሁም የውጭ ብርድ ልብሶችን የምትፈልጉ 0 248890 ላይ ቢደውሉ በዋሳብና በኢሞ ታገኙኛላችሁ ማለት ነው። ታማኝነት መለያችን ነው እና ዛሬ ደግሞ የመጣሁበት ይቅርታ ክርስቲያን ወገኖች ሰላም ሰላም ብያለሁ። ዛሬ ደግሞ የመጣሁበት ሀጃ አለኝ። ምንድን ነው? ከአረብ ሀገራቶች ከአረብ ሀገራቶች ከፍተኛ ክፍያ የሚከፈልበት የትኛው አረብ ሀገር ነው በሚለው ላይ የምንነጋገር የምንዋራ ይሆናል። ይህ በውስጥ ጥያቄ ስለመጣልኝ ነው። በነገራችን ላይ ያን ያክል ልዩነት የለውም ሁሉም አረብ ሀገራቶች አንድ ነው። ነገር ግን ነገር ግን የትኛው የተሻለ ነው ካላችሁኝ ሳውዲ የተሻለ ነው ከየትኛውም አረብ ሀገር። ለምን ሳውዲ ንመረጥ ከየትኛውም የአረብ ሀገር ልትሉ ትችላላችሁ። አንደኛ እኛ እኛ ኢትዮጵያኖች ነፃነት የሚባል ነገር አያስፈልገንም። ምክንያቱም ነፃነት ሲሰጠን አንጠቀምበትም። አያችሁ፣ እዚህ ጋር ትልቅ ችግር አለብን። ነፃነት ኖሮን ያንን ነፃነታችንን ለመልካም ነገር አንጠቀምበትም። ያን ነፃነታችንን የምንጠቀምበት ለመጥፎ ነገር ህይወታችንን ለማበላሸት ነው። እዚህ ጋር ደግሞ ሳውዲ ላይ ብዙ ጊዜ ህጉ ማሻላ ተበረከላ በጣም የሚያረካኝ በጣም ደስ የሚለኝ ህግ የሳውዲ አረቢያ ህግ በጣም አንጀት አርስ የሆነ ህግ ነው እና ያ ህጉ ነው ያስከበረን። ገባችሁ አይደል? እንደ ዱባይ ፊጥ ፊጥ፣ እንደ ዱባይ አብያችሁን ጣል ውልቅ በሱሪ ፉንቅ ፉንቅ፣ እንደዚህ ከጉልበታችሁ በላይ ለብሳችሁ ፉንቅ ፉንቅ አትሉም። ሳውዲ ላይ መጥታችሁ ዱባይ የለበሳችሁትን ልብስ ለብሳችሁ ሳውዲ ላይ ሳውዲ አስፋልት ላይ መሄድ አይፈቀድም። አይቻልላችሁም። ምንቅ ምንቅ አትሉ። ያኮ ነው። አብዛኛውን ጊዜ ዱባይ ላይ እህቶችን በቀላሉ ስህተት ውስጥ የሚጨምራቸው ይሄዱና በሚኒ ሚን ሚን ሚን ሚን ይላሉ። ከዛም በኋላ ደግሞ አረገዝን አርግዤ ወልጄ ጥሎኝ ጠፋ ብለው እዚህ የፈረደበት የኢትዮጵያ ሕዝብ ላይ ያለቃቅሱበታል ማለት ነው እና ሳውዲ ላይ ደግሞ እንደዛ ነገር የለም። በደሞዝም ቢሆን ከሌላው አረብ ሀገር ትንሽ የሚሻለው ሳውዲ ነው። ለምን እንደታውቃላችሁ? ሳውዲ ላይ የሚወለዱት ህፃናቶች እንኳን በብዛት በትዳር ነው በህላል ትዳር በሰማንያ ነው የሚወለዱት እንጂ ይሄ በፍቅረኝነት ይሄ ላይፍ ሳልፊ ፍቅረኝነት ታይ ላይፍ ሳልፊ ምናምን የሚባለው ነገር የለም። አብዛኛውን ሳውዲ ላይ የሚወለዱ ልጆች በትዳር ነው በትዳር ትዳሯ እንኳን ታልሆነላት ልጇን አዝላ ትሰራለች። ልጇን አዝላ ሰርታ ልጇን ለቤተሰቦቿ አስረክባ እንደገና ህይወቷን እንዳዲስ ታሳድሰዋለች። ሳውዲ ላይ ያለን እህቶች እንደዚህ ነው የኛ ሐያት እንጂ መተን ቲክቶክ ላይ መጥተን የቤታችንን ገበና ቲክቶክ ላይ መጥተን ያደረጉትን ነገር እንደዚህ ኮንክ እንደዚህ ኮንክ ብለው ልመና ይመጡ። ይቅርታ ይሄንን ስል እነዚህ አውቀው ፈልገው ባደረጉን ነገር ነው ልመና የሚመጡት። ልመና የሚያስፈልጋቸው እርዳታ የሚሻቸው አላህ ህመምን የሰጣቸው በሽተኞች አሉ። በሽተኞች በምን ላይ ይረዱ? እነዚህ የሚረዱ ከሆኑ እነዚህ ምን ምን እያሉ በሚኒ ቀሚስ ሚን ሚን እያሉ ራሳቸው ባመጡት መዘዝ እራሳቸው በእጃቸው ህይወታቸውን ባበላሹት ህይወት የኢትዮጵያ ህዝብ እነሱን የመርደግ ግዴታ የለበትም። ግዴታ የለበትም። ብዙ በሽተኞች አሉ። ብዙ መስራት የሚፈልጉ ግን ያልቻሉ አልጋ ላይ የቀሩ አሉ። እነሱ በምን ላይ ይረዱ? እነሱ በምን ላይ ይረዱ? ሳውዲ አረቢያ ላይ በጣም ነው ደስ የሚለኝ ህጉ ነው ይሄ አብያችሁን ክፍት ዝግት ክፍት ዝግት እያረጋችሁ ምንቅ ምንቅ እላለሁ ብትሉ አሁን ከደቂቃ በኋላ ምንቅ ምንቅ ብለሽ ከሆነ ከሰከንዳዶች በኋላ ደግሞ የሳውዲ ቅሊንጦ ራስሽን ታገኘዋለሽ። ብዙ ጊዜ ሳውዲ አረቢያ ላይ ያሉ ሸቃሎች ያለን ሸቃሎች ቁም ነገረኞች ነው የምሬ። ብዙ ጊዜ። በቃ ምክንያቱም ሕጉ ነዋ። ምክንያቱም እኛ የሚያስፈልገን ሕግ ነው እዚህ ጋር ያለው። እኛ እኮ ነፃነት አያስፈልገንም። ዱባይ ላይ እኮ ያለው ነፃነት ይሄ ለቲክቶክ ምንቅ ምንቅ የሚባልበት አልነበረም። ሰርተው አፈር ደች በልተው ሰርተው ራሳቸውን የሚያቋቁሙበት ነበር መሆን መሆን የነበረበት አያችሁ። ግን አልተጠቀሙበትም አልተጠቀሙበትም። ጥቂቶች ናቸው የተጠቀሙበት አልተጠቀሙበትም። ነፃነትን የተሰጣችሁትን ነፃነት ካልተጠቀማችሁበት ገደል ትገቡበታላችሁ። ገደል ነው የምትገቡበት፣ የተሰጣችሁን ነፃነት ካልተጠቀማችሁበት ገባችሁ እንጂ ሳውዲ ላይ ዱባይ ላይ ያለው ሳውዲ ላይ ይብስ ነበረ። ህጉ እንደ ሳውዲ እንደ ዱባይ ቢሆን ሳውዲ ላይ ያለ ሰው ይብስ ነበረ ከዱባይ ይብስ ነበረ። በጣም ይብስ ነበረ። ምክንያቱም በጣም ሰው የሚበዛው በጣም በጣም ስደተኛ የሚበዛው ሳውዲ ላይ ስለሆነ፣ ግን አልሐምዱላ አገሩ የረህመት ሀገር ነው። ልጅ ወልዳችሁ አታስርቡ። ትሰራላችሁ። ያሰራሉ። ያሰራሉ። ስራ ማሻላ ተበረከላ። ልጅ ይዘው ብዙዎቻችሁ ይሰራሉ። አርግዘው ብዙዎቻችሁ ይሰራሉ። ዱባይ ላይ አያሰሩ አርግዛችሁ አያሰራችሁ ወልዳችሁ ልጅ ይዛችሁ አያሰሯችሁም። ብቸኛው አረብ ሀገር አረብ ሀገር ልጅ ይዛችሁ የሚያሰሯችሁ አርግዛችሁ የሚያሰሯችሁ ብቸኛው ሳውዲ አረቢያ ነው። የራህመት ሀገር ነው። የምትራቡበት አይደለም። ሳውዲ አረቢያ የምሬ ነው። በጣም ታረብ አገር በጣም የምወደው ሀገር በጣም የምወደው ሀገር በጣም የምወደው ሀገር ሳውዲ አረቢያ ነው። ራህመት ያለው ሀገር ነው። አሁን ላይ ምናልባት የሆነ ያው በማጣትም በምንም በኑሮ ደረጃ ምናልባት እንደዚህ ጓ ብሎ እንደምታዩት አይደለም። ነበረ በፊት የብዙ ኢትዮጵያ ልጆች አሳድገዋል። የብዙ ኢትዮጵያ ልጆች አስቢዛ ቀጥ አድርገው ይዘው ማለት ቀጥ አድርገው ይዘው የፓምፕረስ ይዘው ባሏ ባሏ የጣላትን አንሶራ የተጋፈፋትን ሚስቱን ጥሏት እነሱ አሳድገውላታል። የምሬ ብዙ ኢትዮጵያች የማቀው ስላለ ነው እና ራህመት ያለው ሀገር ነው። ገባችሁ። ከየትኛውም አረብ ሀገር የተሻለው አረብ ሀገር ሳውዲ አረቢያ ነው። ይህን ስል ስላየሁኝ ነው። ስለ ኖርኩበት ነው። እኔ ሀገር እንደ እንደ ሁለተኛ ሀገሬ ነው። በቃ ህጉን አክብራችሁ ከኖራችሁ ማንም እንዲህ ብሎ የሚያያችሁ እንዴ፣ የእንትናችሁን የልብሳችሁን ዝንብ እሽም የሚል የለም፣ እንደዚህ ብሎ ህጉን አክብራችሁ ስትኖሩ። ነገር ግን ህጉን ታላከበራችሁ አንድ ጊዜ ህጉ ጥርስ ውስጥ ከገባችሁ ቶሎ አትወጡም። ህጉ ደግሞ በጣም ከባድ ነው፣ ቶሎ አትወጡም። ገባችሁ እና ዱባይ ላይ የተሰጣችሁን ነፃነት ተጠቀሙበት። ዱባይ ላይ ያለውን ነፃነት ተጠቀሙበት እንጂ እዚህ እየመጣችሁ አትበሉ እዚህ እየመጣችሁ እየሄዳችሁ እየተለጣጠፋችሁ ሕይወታችሁን አታበላሹ። ሕይወት አንድ እድል ነው ያለው። አንድ ጊዜ ሕይወት ከተበላሸ ከባድ ነው። ያንን እንደ ስህተትሽን ማረም ትችላለሽ፣ ግን ብዙ ጉዳት፣ ብዙ ቁስል ይዞብሽ ነው እንትን የሚለው እና ተጠቀሙበት። ያንደው ነፃነት ስሩ፣ ብር ያዙ ለፍቅረኛ ለምናም ለምናምን እያላችሁ ይሄ ሚኒ ለመልበስ ይሄ አጫጭር ይሄ እንደዚህ ለቲክቶክ ብላችሁ አሳራችሁን አትዩ አትዩ። እኛ የሳውዲ ሸቃሎች እውነት ነው የምላችሁ። ይሄ ልታይ ልታይ ማለት ይሄ ፊን ፊን ፊን ማለት የለንበትም። እኔ በበኩል የለሁበትም። ትዝም አይለኝም። የሆነ መዝናኛ ቦታ ሄጅ እንኳን ቪዲዮ ለመቅረጽ ትዝ አይለኝም። በቃ አይምሮ ላይ ይመጣልኝ። አሁን አሁን ነው እንደውም ዩቱበር ከሆንኩኝ እንደው ለዩቱብ እያልኩ የምቀራረጸው እንጂ ይሄ እንደዚህ እንደዚህ ምን ምን ምን ምኑ ላይ የለሁበትም መውጣት እችላለሁ ፈለጉበት ቦታ መሄድ እችላለሁ ግን አላድርገውም አላድርገውም በቃ ለምን እንደሆነ አላ እኔ አንድን አንድ የማስበው አይምሮ ላይ የሚያስበው ነገር ምንድነው ነገዬን ማሳመር ነው የምፈልገው ዛሬን አይደለም ነገዬን ማሳመር ነው የምፈልገው ገባችሁ ነገዬን የተሻለ ማድረግ ነው የምፈልገው? እንጂ ዛሬ ወጥቼ የመዝናኛ ቦታ የትም ቦታ ጓደኛ ጋር እየተገናኘው እንደዚህ ፎቶ ካሜራ ምናምን ማድረግ ይቻላል፣ ግን ያ ለእኔ ጥቅም የለውም። ያ ለእኔ ጥቅም የለውም። ምናልባትም ልጠፋበት ይችል ይሆናል፣ አይታወቅ። ጥቅም አልባ ነው። ስለዚህ ዱባይ ላይ ሆናችሁ እንደዚህ ነፃነት፣ ኑሯችሁ እንደዚህ አሳራችሁ ከምታዩ ቁም ነገር ላይ ለቁም ነገር አሳራችሁ እዩ፣ ለቁም ነገር መከራችሁን ብሉ ለቁም ነገር ለህይወታችሁ ዋጋ ክፈሉ እንጂ ወንድ ልጅ እያታ እንትን እያላችሁ እየተፈታተናችሁ እንደዚህ አጭር ልብስ እየለበሳችሁ እንደዚህ ለቲክቶክ በየአስፋልቱ ላይ መከራችሁን አትዩ። ቂጣችሁን አታልፉ፣ አይጠበቅበትም። ቂጣችሁን ማልፋት አይጠበቅባችሁም። ቂጣችሁን ማልፋት ለእናንተ ያለው ነገር ይመጣል። ራቁታችሁን እየሄዳችሁ መከራችሁን አትዩ። እናንተ መከራችሁን አይታችሁ በምታመጡት ጣጣ ደግሞ የኢትዮጵያ ሕዝብ መከራውን ይበላል በእናንተ ማለት ነው። እና የተሻለ ደመወዝ ያለው ሳውዲ አረቢያ ነው፣ የተሻለም ተጠቀምንበትም ሳውዲ አረቢያ ነው ብዬ ነው የማስበው። የኔ ሀሳብ ነው፣ የኔ ሀሳብ ብቻ ሳይሆን ያየሁት ነገር ነው። አብዛኛውን ሰው የተሻለ አረብ ሀገር ቢባሉ የት ነው ምናምን ብለው ይላሉ። የተሻለ ያለው ሳውዲ አረቢያ ላይ በምንም ጥርጥር የለውም። ብዙ በባህር ይገባል በጠለብ ይገባል በብዙ ግን ብዙ የብዙ ኢትዮጵያውያኖችን ጉድ ችሎ ያለው ሳውዲ አረቢያ ነው። እንደ ሳውዲ አረቢያ የኢትዮጵያውያኖችን ጉድ ችሎ ያለ የለም የለም። ወልዳ እኮ አራስ ወልዳ እኮ በሀያ ቀኗ አራስ ወልዳ እኮ በሀያ ቀኗ ገብታ ሰው ቤት ትሰራለች በሀያ ቀኗ በአስር ቀኗ ገብተው አረብ ቤት ይሰራሉ ልጅ ይዘው የአስር ቀን የሀያ ቀን ልጅ ይዘው ይሰራሉ አያችሁ ይሰራሉ ይሄ የተሻለ መሆኑን የሚያሳይ ነው የተሻለ መሆኑ አረብ አገር ላይ አረብ ቤት ይዘው ልጆቻቸውን ቀጥ አድርገው ያሳደጉ ቁብ ነገር ላይ ያደረሱ ሁሉ ቀጥ አርገው አረብ ቤት ያሳደገው አምስት አመት ስድስት አመት ሲሆነው ኢትዮጵያ ይዘው የገቡ አሉ። አንዳንዶቹን በሚዲያ ታዋቸዋላቸው። አንዳንዶቹን ደግሞ ሚዲያ የማይጠቀሙ በጣም ብዙ የትየለሊዎች አሉ። ሳውዲ ላይ ያሉ ሳውዲ ላይ ያሉ ያውቃሉ። ይሄ የተሻለ መሆኑን ነው የሚያሳየው። ገባችሁ? እየተሻለ መሆኑን። በጣም የተሻለ ያደረገው ነገር ምን እንደው ታውቃላችሁ? ሳውዲ ላይ የተሻለ ያደረገው ነገር ደግሞ ምንድነው? በሀላል እና በሀላል ስለሚወልዱ ነው። ፈጣሪ በፈቀደላቸው የላቸው በሃላል ስለሚወልዱ ነው። በሃራም ስላላመጡት ነው። ይሄ ልጅ ገባችሁ። ለዛ ይመስለኛል እናላችኋለሁ። ወንዶች ማሮች ላይክ እና ሼር ሰብስክራይብ አድርጉ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ በላይ ቪዲዮ ተመልሰን እንገናኛለን። ባይ ባይ።